መተ እዚህ ቦታ ላይ ይላሉ አያቱን አናቅጾች አሉ ይውቃሉ ፊሃ እንደዚህም ደግሞ ምንድን ነው ማለት ነው። እነሱን አስመልክቶ የሚባሉ የሆኑ አናቅጾች አሉ። ምንድን ነው አወለ ማነዘን ለመጀመሪያ ጊዜ የወረዱ የሚባሉ የሆኑ አናቅጾች አሉ። ወልሙራዱ ግን የተፈለገው አወለ ማነዘን ቢዕትባሪ ሸኢ ሙዓየን የተጠቀሰ የሆነ ነገር በመቁጠር ነው እንጂ ለመጀመሪያ ጊዜ እያለ ያለ ነው። ከሌላ ከሌላ አንጻርማ ወይም ደግሞ የሆነ ምክንያት ካለውማ ሌላ ይቀድመው ሊኖር ይችላል። ግልጽ ማለት እዚህ ላይ ምንድን ነው ማለት ነው ወሰመተ እዚህ ቦታ ላይ አሉ አያቱን አናግዞች አሉ ዩቃሉ ፊሃ እነዛን አያቶች አስመልክቶ የሚባሉ የሆኑ አወለማነዘል ለመጀመሪያ ጊዜ የወረዱ አናግዞች አሉ የሚባሉ አሉ ግን ወልሞራዱ እዚህ ቦታ ላይ የተፈለገው ምንድን ነው አወለ ማነዘለ በኢዕትባሪ ሸይ ሙዓየን የተጠቀሰ የሆነን ነገር በማየትና የተጠቀሰ የሆነን ነገር በመመልከት ለመጀመሪያ ጊዜ ወረደ አንፃራዊ ብለን ነው የምንገድበው ማለት ነው ለምሳሌ የነብይነትን ማድረግ የተሰጡበት ይቅራ ነው የረሱንነትን ማድረግ የተሰጡበት የአዩሃል ሙደሲር ነው እያል የሚበላለጥበት አጋጣሚ ይኖራል። ነገር ግን አለል ጥላ ከታየ ምንድን ነው ለመጀመሪያ ጊዜ የተባለው የቅራ የሚለው ነው ትላላችሁ። ስለዚህ ምንድን ነው ቢዕትባሪ ሸይን ሙዐየኒን የሆነን የተጠቀሰ የሆነን ነገር በማየትና እሱን በመመልከት አሉ ተኩኑ አወልየቱ የዛ የወረደው ቁርአን መጀመሪያነት ትሆናለች። ሙቀየደተን ማሰሪያ ያላት ማለት ነው። አለል ጥላ ከሆነ አሁን የተመለከት ነው የቅራን የሚበልጠው ነገር ግን በምንድን ማለት ነው በማሰሪያ ወይም ደግሞ ማሰሪያ ተደርጎለት የመጣ የሆነ ከሆነ ደግሞ እነዛኞች ይበልጣሉ ማለት ነው፣ የሚቀደሙበት አጋጣሚ ይኖራሉ እያሉ በዚህ ልክ ያንን ተንቢህ እያደረጉ ነው። ፈተኮኑ ትሆናለች አወልየቱ ያኒ አወልየቱን ፈተኮኑ ትሆናለች አወልየተ ሙቀየደትን ማሰሪያ ያላት የሆነች መጀመሪያነት ወይም ደግሞ ማሰሪያ ያላት የሆነች መጀመሪያ ትሆናለች ማለት ነው። ለምሳሌ ምሳሌውን ስንመለከት እንመለከት ይገባናል። ሚስ ሀዲስ ጃቢር ረዲያላሁ አንሁ የጃቤርን ሀዲስን ይመስል አላህ መልካም ስራውን ይውደድለትና ማለት ነው ፊ ሰሒሐይ ቡኻሪ እና ሙስሊም ውስጥ ተዘገባለ። አነ አባ ሰለመተ አቡ ሰለማ ማለት ነው። አነ አባ ሰለመተ እንደዚሁም ደግሞ ኢብነ አብዲራህማን አቡ ሰለማ ኢብነ አብዲራህማን በመባል የሚታወቀው ሰአለሁ ጃቢረን ጠየቀው። ምን ብሎ ነው የጠየቀው? አዩል ቁርአኒ እንደዚሁም ደግሞ ኦንዚለ አወል ለመጀመሪያ ጊዜ እንደዚሁም ደግሞ የተወረደው ቁርአን የት ሆኖ ብሎ ጠየቀ። አዩል ቁርአኒ ኦንዚለ አወል ለመጀመሪያ ጊዜ ምንድን ነው ብሎ ጃቤርን ጠየቀው። ቃለ ጃቤሮን ጃቤር የምናለው ያ አዩሃል ሙደሲር ነው ለመጀመሪያ ጊዜ ማ የተወረደው ያ አዩሃል ሙደሲር ነው አለው። ቃለ አቡ ሰለመተ አቡ ሰለማ ደግሞ እንደዚህ አለ። ኡንቢእቱ እኔ እኮ ተነግሮኝ ነው አነሁ እሱ ለመጀመሪያ ጊዜ የወረደው እንደሆነ ተነግሮኝ ነው። ኤቅራ ቢስሚ ረቢከ ለዚ ኸለቅ ለመጀመሪያ ጊዜ የወረደው ኤቅራ እንደሆነ ተነግሮኝ ነው። እና እንዴት ነው ብሎ ጠየቀው። ፈቃለ ጃቤሮን ጃቤርም ቀጠለና እንደዚህ አለው ላ ኡክቢሩካ መቼም አልነግርህም፣ ኢላ ቢማ ቃለ ረሱሉ ላ ለ ላሁ ለ ወሰለም ነቢዩ ለ ሰላቱ ወሰላም በተናገሩትና ባሉት ነገር ነው እንጅ ምነግርህ ከራሴ ተነስቼ አልናገርም አለው። ቃለ ረሱሉ ላ ለ ላሁ ለ ወሰለም ነቢዩ ለ ሰላቱ ወሰላም እንደዚህ ብለዋል አለ ጃቢር። ጃወርቱ ፊ ሔራአ ጋሩ ሔራ ላይ ተጎራ ብቻ አለባሉ እንደዚህም ደግሞ ተጎራበትኩኝ። ፈለማ ቀበይቱ ጅዋሪ ጉርብትና የሳጠናቀቅ ሀበጡ ያኒ ከዋሻው ወረድኩኝ አሉ ነቢዩ ለ ሰላቱ ወሰላም

ወኡንዚል አለይ በሌላ የተወረደብን የሚለው ያአዩሃ ልሙደሲር ያአዩሃልሙደሲር የሚለው ወረድልኝ ብለው ተናገሩ። ኢላቃው ላ እስከሚለው ድረስ ፈሩጅዛ ወሩጅዛ ፋህጆር ጣዖታትን ክልክል እስከሚለው ድረስ ወረድልኝ አሉ። አሁን እዚህ ላይ ፋሃዚል አወልየቱ ይህቺ የመጀመሪያነት የተዋ የሱረት ልሙደሲር አለ ጃቤር እኮ እየተናገረ ያለው ያአዩሃ ልሙደሲር ነው መጀመሪያ ወረደው እያለነው። አሁን ፈሃዚል አወልያ ይህች መጀመሪያነት አለት የዘከረሃ ጃቤር ጃቢር የጠቀሳት የሆነችዋ መጀመሪያነት ረድያላሁ አንህ አላ መልካም ስራውን ደድለትና ቢዕትባሪ አወል ማነዘነ በዕደ ፈትረት ልወህይ ወህዩ ከዘገይ በኋላ ለመጀመሪያ ጊዜ የወረደው አንፃራዊ የሆነን መጀመሪያነት ነው እንጂ ምንድ ነው ማለት ነው። ወከከ በሐቂቃ በትክክል ለመጀመሪያ ጊዜ የወረደው እሱ ማለት አይደለም። ለምሳሌ ሶፍ ላይ እንኳን ራሱ ማለት ነው። የመጀመሪያው አቲሙ አሰፈላወለፈላወለ እየተባለ ይነገራል። ሶፍ ውሳኔ ያኔ ምንድ ነው ማለት ነው። አወልያነት ያገኛል። ቢዕትባሪ ሶፍ ይታያል። ሶስተኛውን ሶፍ በመመልከት አሁንም እዚህ ላይ ሱረቱን ሙደስር መጀመሪያነትን ያገኘችው ባዕደ ፈጥረት ልዋሂ ዋሂው ከዘገየ በኋላ ለመጀመሪያ ጊዜ የወረደችው እሷ ናት ማለት ነው እንጂ ዋሂው ከመዘጌቱ በፊትማ ማን የወረደው? የቅራን የወረደው። ስለዚህ አንጻራዊ ብለን በዚህ ልክ እንሄዳለን። ነው ሙቀየደ ያሉ ስለዚህ ነው ሙቀየደ። አሁን ሙጥለቅ እንደ ኢጥላቅ ከሆነ እየተነሳ ነው ገደብ የለሽ በሆነ መልኩ ከሆነ የቅራ ነው በቃ፣ በዚህ ምንም ጭቅጭቅ የለም። ነገር ግን እንዳሁኑ ማሰሪያ ማሰሪያ ከተደረገለት ሌሎች ቅድሚያ የሚሰጣቸው ይኖራል። እንዳሁኑ ማለት ነው ይህን ያለው

ወሕዩ ከዘገየ በኋላ ለመጀመሪያ ጊዜ የወረደው ሱረቱ ሙደሲር ስለሆነ በዚህ ልክ ማሰሪያ አድርጉታል። ግልጽ ነው አደለም? ይሄ ነው ብለው በዚህ ልክ ይናገራሉ ማለት ነው። ቢዕትባሪ ወከሊክ፣ እንደዚህም ወአወሊ ማነዘለ ለመጀመሪያ ጊዜ የወረደውም በማየት ነው። ፊ ሸእኒ ሪሳለቲ ተልእኩን አስመልክቶ በተልእኩ ዙሪያ ላይ ማለት ነው። ለምን ሊአነ ማነዘለ፣ ምክንያቱም የወረደው ሚን ሱረት ኢቅራ፣ እንደዚህም ደግሞ ኢቅራ ከሚለው ሱራ ማለት ነው። ከሱረቱል ዐለቅ የወረደው ምንድን ነው ማለት ነው ያአ ተስቡቱ ቢህ ኑቡወቱ ነቢ ስ ሰለም የነቢዩ ዓለ ሰላት ሰላም ነቢይነት የምትጸድቅበትና የምትረጋገጥበት ነው። ወማ ነዘለ ሚን ሱራት ልሙደሲር ከሱራት ልሙደሲር የወረደው ደግሞ ተስቡቱ ቢህ ሪሳለቱ የነቢዩ ለ ሰላት ሰላም ተልዕኮ ምን የምትሆንበት ነው የምትጸድቅበት ነው። ግልጽ ነው አይደለም። ስለዚህ ከዚያ አንጻር ታይቶ ሊሆን ይችላል። ፊ ቀውሊሂ በሚለው ንግግር ቁም ፈአንዚር ተነስና አስጠንቅቅ በሚለው በሆነው ንግግር ይህ ለመላእክተኝነት የመላእክተኝነትን

ከ የረሱልነትን ማድረግ የተሰጡት ደግሞ በሱረት ሙደሴር ነው ስለዚህ ጃብር የተናገረው የሆነው ነገር ምንድነው ሙቀየር ነው ሌላው ደግሞ ከመጀመሪያ የተመለከተ ነው ቅራም በተመለከተ ነው። ስለዚህ እንደ ኢጥላቅ ወይም ደግሞ በገደብ የለሽነት መልኩ ከተመለከት ነው ምን የሚባለው ነገር ማለት ነው ለመጀመሪያ ጊዜ በነቢዩ አለ ሰላቱ ወሰላም ላይ የወረደው ሶረቱ የቅራ ላይ ያሉት የመጀመሪያዎቹ አምስት አናቅፎች ናቸው። ወከዛሊከ እንደዚህም ደግሞ ምንም በተመለከተ የተላኩበት የሆነውን ነገር በማየት ደግሞ ከሆነ ደግሞ ወይም ደግሞ የመላእክተኝነትን ማድረግ የተሰጡበትን በማየት ከሆነ ደግሞ ሶረቱል ሙደሲር ነው ብለን በዚህ ልክ ጀምዕ እናደርጋለን።